የምር ነው ግን፣ ወርቅ ነው። በኪዳነ መረስም በስማም እንዴት አባቱ እንደሚያምር ማለት ነው። በጣም ይገባታል። ቅመሟ ማርያምን የሚገባት ልጅ ናት። በጣም ጎበዝ፣ ጀግና፣ ስማርት ልጅ ናት። ይገባታል። አንተም እግዚአብሔር ይባርክ። የምር በጣም ትለያለህ። የእውነት የቅመሟ ፍቅር ኒጃ በጣም ነው። ይለያል ማለት በቃ እንደሌሎቹ ማለት ነው። ብቻ በቃ እሷም እኳ ተናግራለች። በቃ በምንም ልንቀያየም እንችላለን፣ በምንም ማለት በክብሬ ግን አይደራደርም ብላለች እና የእውነት እኔ እንጃ፣ በስመ አብ ወልድ በጣም ነው ደስ ያለኝ። አሁን በጣም እኔ እንጃ ሰሞኑ አራት ሺህ ብር ነበር አንድ ግራም ማለት ነው። አሁን ስንት እንደሆነ ባላቅም፣ በጣም ውድ ነው። የምትወዱትን ሰው ውድ ስጦታ ነው የምሰጡት አይደለ ማለት ወርቅ በብዙ ነገር ተፈትኖ ነው አይደል? ወርቅ ሆኖ ሰው እነሱም እንደዛ ነው፣ ለዚህ የደረሱት ማለት ነው። ቅመምዬም ይገባሻል። በጣም ጀግና ጎበዝ፣ የብዙ ተምሳሌት የምትሆን በእውነት ያለ በቃ ከእድሜዋ በላይ አስተሳሰቧ በጣም ስማርት ልጅ ናት። ሁለታቸው በቃ አለ አይደለ? ሁለታቸው እኔ እንጃ እኔ ሲወለዱ ማለት ነው ሀይሚ ለብሩኬ ነው ተብላ ነው የተወለደች እስክል ድረስ ነው የእውነት ሁላችሁም ናቸው ወይስ እኔ ብቻ ነኝ ሜቢ እኔ ከመጀመሪያ አብራቸው ስለመጣ ይሆን አላቅም እና ብዙ ጊዜ ይቀያየማሉ ይጣላሉ ግን ደግሞ በቃ አይደለ በስማም ተለይተው የማይለዩ ልጆች ናቸው ባጭሩ ማለት ነው እና ብዙ ነገር ብዙ ካብሎች የሚማሩባቸው ልጆች ናቸው ብዬ ያስባለውኝ። ያው ፕሮሚስ ማለት እንደዚህ ፕሮሚስ አይደረግም፣ አይደለም ቀለበት ማለት ነው። የፕሮሚስ ቀለበት ይሆናል። ብቻ እነሱ እኮ የሆነ ጊዜ እኮ ቀለበት ታደርግ ነበረ። ቅመማ ቃል ተገባብተዋል። በቃ ይሄ ይሄ ነው ነው ምለው ማለት ነው። እና አሁን የህዝቡ ኦዲንስ ጥያቄ ሲያበዛባት አዋለቀችው እንጂ ትክክለኛ የፕሮሚስ ቀለበት ታደርግ ነበረ እና እነሱም ቃል ተገባብተናል ይሉ ነበረ። ሶ ሪሊ ከትልቅ አባቶች ይመስለኛል ማለት ነው። ሶ የዛሬው ስጦታ ነው እኔ እንጃ፣ በስማም በጣም ከባድ ስጦታ በስማም። እናንተ ጠግም ማለት ነው፣ ጠግም በስማም። እዚህ ራሱ ትላንትና ነው፣ ከትላንትና ወደ አራት መቶ ሰባ አምስት ነበረ አንድ ግራም ማለት ነው። የሳውዲ ሪያል አራት መቶ ሰባ አምስት ብር ነበረ። ሳምንት ይሞላዋል መሰለኝ፣ ኢትዮጵያ የሆነ ሰው የሆነች ጓደኛዬ ገዝተ ነበረ። አራት ሺህ ብር ነው ብላይ ነበረ፣ አንድ ግራም ማለት ነው። ሶ አሁን አላቅም፣ ጨምሮ ቀንሶ ይሆን አላቅም። ያም ሆነ ይሄ፣ በስመ አብ በጣም ውድ ነው። የውድ የምትወዱትን ሰው ውድ ስጦታ ነው መስጠት እና በጣም አንተም እግዚአብሔር ይባርክክ፣ ማርያምን። እኔ እንጃ በስመ አብ፣ በቃ ማች ጠግም ማለት ነው ደግሞ ርዝመቱ ውፍረቱ ከለሩ መስቀል ነው። በዚያ ላይ ጊዳያ ነመረ ድረስ ይልኝ ያው ብዙም እንትን አትበሉ። አብዛኞቻችሁ የጠበቃችሁት አንደኛ ፕራንክ ነው እያላችሁ ነበረ። ሌሎቻችሁን ደግሞ ያው ብለን ጠርጥረን ነበረ ማለት አሁን እንደ ሌሎቹ አሉ፣ እንደዚህ ተንበርክከው ምናምን ወሽመጥን የሚቆርጡ አሉ። ግን ደግሞ ይሄንን በዛ በስማም ብቻ የዛሬው ሪከርድ የሰበረ ደቂቃ ነው፣ አንድ ሰዓት ከምናምን በስማ ለማንኛውም በጣም ደስ የሚል ስጦታ ነው። ይገባቸዋል፣ ሁለቱም በቃ ቅመማ የሚገባት ልጅ ናት። በቃ ይገባታል። ማርያምን፣ በጣም ጎበዝ ናት። የብዙ ዩቱበር ያሳደገች ልጅ ናት። ማርያምን፣ በጣም ጎበዝ ኔ እንጃ። በጣም በቃ ለሷ ኔ ቃላት አጥረኛል እውነቱ ለመናገር ማለት በዚህ እድሜዋ ማለት ነው፣ በዚህ እድሜዋ የምትሰራቸውን ስራዎች የብዙ ቶፒክ ትሆናለች። አንድ ስራ ይዛ፣ አንድ ቶፒክ ይዛ ከመጣች ለብዙ ሰው የስራ እንትን ትሆናለች። ገብቷቸዋል። በቃ የምታደርገው ፕራንክ፣ የምትሰራውን ስራ በቃ የሆነ ትምህርት ያለ ነገር ነው። ህዝቡን የሚያስተምረው ነገር ነው። አበሶ ብሩኬን፣ የብሩኬን ማንነት ለማሳየት የምታደርገውን ጥረት እሱም እንደዛው ማለት ነው ለእሷ የእሷ ማንነት ለማሳየት የሚያደርገውን ጥረት ለሌሎቻችሁ እንድትማሩበት ያደርጋችኋል ማለት ነው። ምን ያህል የእኔ ጓደኛ ምን ያህል እንደዚህ አይነት ባደርገው እንዴት ያልፋል፣ ፈተናውን ያልፋል ወይስ ይወድቅበታል? በንግግሩ ራሱ ማወቅ መስራት ትችላላችሁ ማለት ነው። ሶ እነኝ ልጆች ያው በዩትዩበር ደረጃ አንደኛ ደረጃ ይዘዋል ብዬ አስባለሁ። ለማንኛውም የእውነት እንኳን ደስ ያላችሁ። ከዚህ በላይ ስጦታ የለም፣ እውነቱን ለመናገር ማለት ነው። ከዚህ በላይ የሆነ ስጦታ የለም። ምን ስጦታ አለ ከወርቅ ምስማም ወርቅ በእሳት ተፈትኖ ምን ምን ተብሎ ተብሎን አይደለ እያለፈው ሰው ከዚህ በላይ ምንም ስጦታ የለም። ገና አሁን ከወር በኋላ ምን አይነት ስጦታ ባይሆን እኔ እንጃ ምን እንደሆነ ባይታወቅም ቤት ነው ወይስ አይወብሱ ገምት ብሏል። እኔ ቤት ነው የምገምተው፣ ወይም ቤት ወይም የማዘሩ ቤት ለማስመረቅ ግን ደግሞ ለአንቺ ስጦታለሽ ናላት። ምን እንደሆነ ባይታወቅም ማለት ነው። እግዚአብሔር ከዚህም የበለጠ ደረጃ ደርሳችሁ ሰውን ሰርቶ ሲለወጥ ደስ ይላቸዋል። ዛሬ ቲክቶክ ላይ ለቀቀው አይታችሁታል። እኔም ኢትዮ ላይ ለቀቀው ያለውና ስልኬ አራት ኪሎ ሄጄ ስመለስ አገኘሁ ሲል፣ የእውነት የብዙዎቻችን እኔ እንጃ እኔ በጣም ነገረመኝ። ምክንያቱም በዚህ ዘመን ሌባ የበዛበት እያፈሰዙ እየወሰዱ ይቅርና ማለት ነው። በዛ ላይ መኪናው ላይ ያስቀመጠው መንት ነው ቴሌፎኑ አራት ኪሎ ሄዶ ሲመለስ እዛ ቦታ ማግኘት ማለት የእውነት ምናህል ምናህል እግዚአብሔር እንደሚጠብቃቸው አንደኛ፣ ሁለተኛ ነገር የሰውን ክፋት የለበትም፣ ሰውን አይመቀኝም፣ የሰውን እንትን አይመኝም። ገብቷቸዋል አን በአንድ ልቡ ነው። አሁን ብቻ እኔ እንጃ፣ ኧረ በስመ አብ! እኔ አላምንም፣ አላምንም። እኔ እንጃ፣ በጣም ነው የገረመኝ። ግን ደግሞ እመቤታችን ስንቴ እንደ ጥራት ብታዩ፣ በእመቤታችን ቀልድ ዳያቅም በእውነት እመቤታችን ስንቴ እንደጠራት ማለት ነው። እና እንዲህ ነው የሰው እናንተ የሆነውን ነገር እግዚአብሔር የሰጣችሁ ሰው ነገር ማንንም እንትን ይከልልባችኋል፣ አያነሳባችሁም፣ አይወስድባችሁም ማለት ነው። ሶ ስልክ የመሰለ ነገር በዛ ላይ ይታያል እኮ በመኪና ላይ ማለት ነው። እና በዛ ላይ ይተላለፋሉ ሰው እንዴት አላይትም። በጣም ነው የሚገርመው። በእውነት ብስማ ገርሞኝ ደጋግሜን ያየሁት ቪዲዮን ማለት ነው። ደግሞ በቃ መቤቴ ስንዴ ስንቴ እንደጠራት በስላሴ ስም በዛ ማወቅ ትችላላችሁ። በቃ እነሱ ብሏል እኮ ትናንትና ከትላንትና ወደ የሰው ክፋት የለብንም፣ ቅናት የለብንም፣ በሰው አንመቀኝም አንቀናም ብሏል እና ያው የማስረዳቱ ነው እንጂ እርስ በራሳቸው። እኔን ገብቶኛል እኮ ያልገባኝ መስሏችሁ ኮሜንት እየሰጣችሁ ነበረ። ገብቶኛል፣ እነሱ እንዳልሆነ እሱ ማስረዳቱ ገብቶኛል። አይሆም ብቻ እኔ ያልኩት የእነሱ ነው። እነርሱ እርስ በራሳቸው ሀይሜ ከሌላ ሰው ጋር ሊያት አይፈልግም፣ እሷም እንደዛው ማለት ነው እና በዛ ሜትድ ነው ያስረድኋችሁ ማለት ነው፣ እናንተም እንዲገባችሁ ነው ገብቷቸዋል። ብሩኬ የተናገረው ነው ገብቶናል። ሁላችንም ገብቷቸዋል። ግን ደግሞ እኔ በዚህ ሜትድ ነው ያስረዳኋቸው ማለት ነው እና የሰው ክፋት የለባቸው። እውነቱ ለመናገር በሰው አይቀኑ የሰው ክፋት ምናምን። በእውነት ትንንሽ ህፃናት ጀምሮ ነው የሚወዳቸው ማለት ነው ሰው እግዚአብሔር፣ መጨረሻቸው ያሳምረላችሁ በእውነት ሁላችንም ያሳምረልን መጨረሻችን። እንግዲህ የዛሬ ቪዲዮ አይሆብ ወዳችሁታል ብዬ አስባለሁኝ። በጣም እስከሚመሽ ድረስ ጨንቋችሁ ነበረ፣ ሁላችንም ማለት ነው። ኮሜንት ላይ ራሱ በዛ ቀን በለቀቀው ቪዲዮ ላይ አይመሽ ምናምን እያላችሁ ነበረ። አይሆን ብሶ ደስ ብሏቸዋል። ብቻ በጣም ደስ የሚል ስጦታ ነው። እኔ በስመ አብ በጣም ነገረመኝ። በቃ ጠግም መሆኑ፣ በዛ ላይ በዛ ላይ ወርቅ ነው። በዛ ላይ መስቀል ሁሉም መስቀል ነው፣ አንገቱ የጆሮ የእጁ እንዳለ መስቀል ነው እና በዛ ላይ ወርቅ መሆኑ ማለት ነው። እና እንግዲህ ቅመም እየገባሻል። ከዚህ በላይ ገባሻል። እሷም አላመነችም። እውነቷ ነው። ልታስይዘኝ ነው ወያለች፣ ከንግግሮቿ ማለት ነው። በጣም ያሳቀኝን ቀለበት አድርግ ያለው ብለ ልሻ ጉዳኝ ነው እያለች ነበረ። አይ ቅመም ይመችሽ፣ ማርያምን፣ ሙሉ ኮምፕሌቱ ማለት ነው። አሪፍ ፕሮግራም ነበረ እውነቱ ለመናገር ማለት ነው። የ250 ሺህ ዋራሱ ለመካስ ኬኩ መግዛቱ ማለት ነው። የሚገርም እኮ ነው ካሳ ሚክስ ልጅ